በዘመናችን እያደጉ ከመጡና ዓለምን ወደ አንድ መንደር ማሰባሰብ ከቻሉ ቴክኖሎጂዎች መካከል ማህበራዊ ሚዲያ ቀዳሚ ነው። ማህበራዊ ሚዲያዎች በአካል የተራራቁ ሰዎችን በማገናኘት ረገድ ከፍተኛ ሚና ይጫወታል። በየዘመኑ የሚወጡ ቴክኖሎጂዎችን በበጎ መልኩ ካልተጠቀምን ጉዳቱ በዛው ልክ የከፋ ነው። የይዘቶች መቀያየር ከግለሰቦች ስብዕና አልፎ የህብረተሰብን እሴት እስከ ማጥፋት ድረስ ጉዳታቸው የከፋ እንደሆነ የዘርፉ ባለሙያዎች በየጊዜው ያነሳሉ። በማህበራዊ ሚዲያ አጠቃቀም ብዙ ሰዓትና ጊዜን ማህበራዊ ሚዲያ ላይ ማጥፋት ከጥቅሙ ይልቅ ጉዳቱ ሰዓቱ እያመዘነ ነው። ቀን ሰዓት አሁን አስራ ሁለት አደሉኝ ጊዜ አለ ፕላን አለ ጀስት አን የትኛውን ካሮኪ በኋላ የትኛውን ላርግ ከዛ ካጠነኝ በኋላ ለስንት ያክል ሰዓት ይህን ላርግ በሚለው በፕላን በምትሄድ ሰዓት ችግር የለውም ግን ገብተህ ሁለት ሰዓት ሶስት ሰዓት ሙሉ አጥፍተህ በምትወጣ ሰዓት ፎከስን ታጣለህ። ትምህርት ላይ ብቻ አይደለም ማህበራዊ ህይወት ላይም ተጽዕኖ ይፈጥርበዋል። ያው የሶሻል ሚዲያ አጠቃቀማችን አክቹሊ እንኳን ሶሻል ሚዲያ ላይ ብዙም አይደለም። ነገር ግን አጠቃቀማችንን ብናስተካከላለው፣ ምክንያቱም አሁን እያየ ነው ቲክቶክ ላይ የሚለቀቁ ነገሮችን ተማሪዎችን በጣም የሚጎዱ ነገሮች በቲክቶክ ተቀርጸው ይለቀቃሉና፣ ኢንስታግራም ላይም እንደዛውና ተማሪዎችን የሚጎዱ ነገሮች ስለሆኑ ከቻለ እንደ ተማሪ ባን ጠቀም። ተማሪዎች ማህበራዊ ሚዲያን አብዝቶ መጠቀም በትምህርታቸው ላይ የሚፈጥረው ጫና ከፍ ያለ እንደሆነ ተማሪዎቹ ይናገራሉ። ይህም በውጤታቸው ላይ ከፍተኛ ተጽዕኖ እያመጣ ይገኛል። ሶሻል ሚዲያ አጠቃቀማችን ላይ አዌር መደረግ አለብን። ልጆች ስንባል ወይም ተማሪዎች ስንባል ማለት እንዴት ነው መጠቀም ያለብን የሚለውን አዌር መደረግ አለብን። ሰከንድ ደግሞ ሲቀጥል አሁን ላይ ተን ከሆነ መጽሐፍ ማንበብ በጣም ትተናል፣ እውነት ለመናገር ይሄ ደግሞ የመጣው ከየት ነው? አና ያ ነገር ፍሪሊ አክሰስ አክሰሰብል ነው እንዳለ ሪሊዝ የሚደረጉ ቴክኖሎጂ ወይም ደግሞ ሶሻል ሚዲያ ላይ ሪሊዝ የሚደረጉ ኢንፎርሜሽኖች እንዳለ አጭር በመሆናቸውና ቲክቶክን ማንሳት ይችላል። ፎር ኤግዛምፕል እሱን ካነሳን ሾርት ቪዲዮ ናቸው። ስለዚህ ሰው የመቆየት አቅሙ ወይም ደግሞ እንትን የማለት አቅሙ በጣም አናሳ ነው የሚሆነው። አብዛኞቹ አጠቃቀሙን አያውቁም። ስቲል እራሳቸውን ለማጥፊያ ከትምህርታቸው ለመዘናጊያ ለጉዳት ነው የተጠቀሙት ያሉት። ብዙ ሰው አዲክትድ ነው ሶሻል ሚዲያ በእኛ እድሜ ቲኔጀር ተማሪ እንዳለ አዲክትድ። ከትንሽ አንስቶ እስከ ትልቅ የሶሻል ሚዲያ አጠቃቀም የማይገደብ ከሆነ በተለይ አያስፈልግ የማህበራዊ ሚዲያ አጠቃቀም በየጊዜው ክትትል የሚያስፈልገውና ገደብ ሊበጅለት እንደሚገባ የሚያነሱት ወላጆች ተማሪዎች ማህበራዊ ሚዲያ ላይ ብዙ ጊዜያቸውን የሚያጠፉ ከሆነ አላስፈላጊ ትምህርት ሂደቶችን የመከታተልና ትጋታቸውን ሊቀንስ ይችላል ሲሉ ስጋታቸውን ያስቀምጣሉ። በማህበራዊ ሚዲያ ላይ መጥፎም የሚታዩ ነገሮች አሉ፣ ጥሩም ለትምህርት የሆኑ የሚታይ ነገር አለ። ስለዚህ እኔ የማደርገው ምንድን ነው? እመክራታለሁ ቁጭ መከልከል ሳይሆን ቁጭ አድር፣ ይሄ ይሄ ነገር ለአንቺ አይጠቅምሽም፣ ለትምህርት የሚሆንሽ አንቺን የሚያስተምርሽን ነገር ተመልከቺ ነው ምላት ሁልጊዜ። ስለዚህ የማይጠቅማትን ነገር ማየት የለባትም። ለምን ከልጄ ጋር እንደ ጓደኛም እንደ እህትም ስለሆን እንደ እናትም ስለሆን፣ ስለዚህ የሚጠቅማትን መክራት አለው፣ የማይጠቅማትም መመልከት እንደሌለባት የራሴንም ህይወት ትምህርት አርጌ መክራት አለሁ። ተማሪዎች በዘፈቀደ የሚመለከቱት በማህበራዊ ሚዲያዎች የሚጋሩት መልእክት በስብናቸው ላይ የሚያደርሰው ተጽዕኖ ከፍ ያለ ነው የሚሉት ወላጆች፣ ይህም ደግሞ ወደሚያዩት ነገር የመሳብ ዝንባላቸው ከፍ እንደሚልና ልጆች ወደ አላስፈላጊ ነገር ይወሰዳሉ። እናም በትምህርታቸው ደካማ እንዲሆን ያደርጋቸዋል። ልጆች በስነስርዓት ልንይዛቸው፣ አንዳንዴ ደግሞ ስልካቸውንም የሚያቅሰው ምን ተከፍቶበታል ስልኩ ላይ ቁጭ አርገው ስለሚሄዱ ማየት ይቻላል። ስለዚህ እሱን ቢያዩ፣ ሁለተኛ ነገር ደግሞ ጠዋት ሲወጡ ስልኩን ይዛው ነው የሄደችው ይዘው አልሄደችም የሚለውንም እቤት መኖርና አለመኖሩን ስልኩን ቢያረጋግጡ ወላጆች ደስ ይለኛል። ምክንያቱም ብዙ ልጆች ከወላጅ ደብቀው ነው ወደ ትምህርት ቤት ይዘው የሚመጡት እንጂ ማንም ወላጅ ስልክ ይዞ እንዲሄድ ትምህርቱን እንዲከታተል እንጂ እዚህ ጋር በስልክ ሌላ ስራ እንዲሰራ አይፈልግም። ተማሪዎች የሚያዩትን ነገር ሁሉ አምኖ የመቀበል ነገር አለ የሚሉት መምህራን በማህበራዊ ህይወታቸው ላይ እንዲሁም በትምህርታቸው ላይ ከፍተኛ የሆነ ጫና ውስጥ እንዲገቡ ያደርጋል። የታዲያ ለቀጣዩ ትውልድ አሳሳቢ ነው። በሶሻል ሚዲያ የሚያዩትን ነገሮች ወደዛ እንዲገቡ ነው የሚያደርጋቸው። ስልክ ሲጠቀሙ በአግባቡ ቢሆን ጥሩ ነው። የማህበራዊ ሚዲያ የራሱ የሆነ ጠቀሜታ አለው፣ ግን እንደነገርኩህ ላሉታዊ ነገር የምንጠቀም ከሆነ አሁን ልጆች እድሜያቸው የታወቀ ነው። ፌሬጅ ላይ ነው ያሉት። በዚህን ጊዜ ለብዙ ነገር ነው የሚጋለጡት። በአግባቡ በጥንቃቄ ከወላጆቻቸውም ጋር ሆነው ተገቢ ለሆነ ነገር ቢጠቀሙ በጣም ጠቃሚ ነው። ግን ተገቢ ያልሆነ ነገር የሚያደርጉበት ከሆነ የማይመቹ ነገሮችን፣ የማይጠቅሙ ነገሮችን ለሚማሩት ትምህርት እንቅፋት የሚሆኑ ነገሮችን በትምህርታቸው ላይ ትኩረት እንዳያደረጉ እንዳያደርጉ የሚያደርጉ ነገሮችን የሚመለከቱ ከሆነ ጥሩ አይመጣም። ስለዚህ ምንድን ነው መደረግ ያለበት? እንደ እኔ ተማሪውም ነቅቶ የሚጠቅመውንና የማይጠቅመውን ለይቶ ቢጠቀም። እነዚህ ተማሪዎች አሁን ሶፍት ፓወር ላይ ናቸው። የእውቀት ውስጥ ናቸው። ወደ ሀርድ ፓወር ወደፊት ወደ ስራ ሲሰማሩ ነው የሚሄዱት። ስለዚህ ወላጆች አንድና አንድ ልጆቻቸው በዚህ ላይ ብቻ እንዲያተኩሩ ልጆች ሞባይሎቻቸውን እቤት አስቀምጠው ሲመጡ ወላጆች ደግሞ ፓተርን ሳይዘጋ ከፍተው ውስጡ የሚያዩትን የሚከታተሉትን በሙሉ ማየት አለባቸው። ወላጆች ጥላ ናቸው፣ ኃላፊነትም አለባቸው። ከምንም በላይ ቁጥጥር የሚያንሰው በማህበራዊ ሚዲያ የሚወጡ ይዘቶችና መልእክቶች ጥንቃቄ ያስፈልጋል።